ቤተ መንግስት የደረሰው የአትሌት ገለቴ ቡርቃና የቀድሞ ባለቤቷ ታደለ ገብረመድን ጉዳይ ከታሰበው በላይ አወዛጋቢና ውስብስብ ሆኗል። ትናንት ምሽት አቶ ታደለ በፖሊስ ቁጥጥር ስር ውሏል። ፖሊስ እንደገለጸው የገለቴ የቀድሞ ባለቤት ትላንትና በፖሊሶች ሲያዝ ሽጉጥ እጁ ላይ መገኘቱንም አስታውቋል። ወዲህ ደግሞ የባል ቤተሰቦች እኛም እውነት አለን፣ እኛን ስሙን ብለው ብቅ ብለዋል። አትሌቷ በሚዲያ ቀርባ የተናገረችው ፍጹም ውሸት ነው። ይልቁንም ወንድማችን በ በእሷ ምክንያት ዓለም አበድ ሁሉ ይገርመናል፣ ይላሉ የአቶ ታደለ ወገኖች ነንባዮች አትሌት ገለቴ ከምቧዋ ጋር እየታገለች 11 ቤትና አራት መኪና እኔ ሳላውቅ በሰጠው ትውክልና ሽጦ ከጨረሰ በኋላ የፍች ደብዳቤ ይዞ ሊመጣ ስትል፣ የባል ቤተሰቦች ደግሞ የለም አቶ ታደለ አሁንም እኛ በገንዘብ እየደጎም ነው ነው ያለው እንጂ የተባለውን ያክል ንብረትም የለውም አሁንም የታክሲ ሹፌር ነው ይላሉ። የቀድሞ ባለቤት አቶ ታደለ ያፈራቸውን ንብረት ለመዝረፍ የረጅም ጊዜ ቅድ ስለነበረው ሃይማኖቱን ሁሉ ቀይሮ የገለቴን እምነት ለማግኘት ፣ ትዳራቸውም በፕሮቴስታንት ቸርች ስርዓት ነበር የተደረገው የሚሉ ወገኖች ትናንት ብቅ ብለው ነበር። ዛሬ ደግሞ አስራ አንድ ቤቶችና አራት መኪኖች ብሎም በርካታ ጥሬ ገንዘቦችን ወስዷል የተባለው ግለሰብ አሁንም እንደቀድሞ የታክሲ ሹፌር እንጂ ሌላ ሀብት የለውም ይላሉ የባሉ ወገኖችም። ታዲያ የአትሌት ገለቴ ቡርቃ ሀብትና ንብረት የት ገባ? አትሌቷ ጎዳና ለውጣነው ስትል በአደባባይ በተናገረችበት ማግስት፣ አቶ ታደለ አሁንም በድህነት የሚኖር ከሆነ እነዛን ቤቶች ምን ዋጣቸው? አራቱ መኪኖችስ ከወዴት ደረሱ? የእሱ ወላጆች የሚኖሩበት ቤትስ እውነት በ200 ሺህ ብር ለናቱ ተሽጧል ለሚሉ ጥያቄዎች የባል ወገን ነኝ ያለው ግለሰብ በቂ ምላሽን አልሰጠም። ይልቁንም ለትዳራቸው መፍረስ ከሱ ይልቅ የእሷ ባህሪ አስቸጋሪ እንደነበር ደጋግሞ የሚገልጸው የባል ወገን እንዲህ ይላል። እንኳንስ ገለቴ ሳታውቅ ቤቱ ሊሸጥ ይቅርና አስር ብር ያለ ፈቃዷ የሆነ ነገር ቢደረግ ቤት ይቃጠላል ይላል። እሱ ያስቀመጠችውን ዕቃ አንስቶ ሌላ ቦታ ማስቀመጥ አደጋ ያመጣል እያለ፣ ከዚህ በፊት ለሌሎች ፍትህ በማለት የሚታወቀው ግለሰብ ጉዳዩን ለማስተባበል ሲሞክር አምሽቷል። እንዴት ሚስት ሳታውቅ ይሄን ያህል ቤት ይሸጣል ተብሎ ይታመናል ሲል ደግሞ ይጠይቃል። የአትሌቷ መልስ የዚህ ሁሉ ዥንብር መነሻ ማመኔ ነው ትላለች። ምነው ቢባል ንብረቷን እንዲያስተዳድር የሰጠችው ውክልና ንብረቷን ምንም የማድረግ ሕጋዊ መብት ይሰጠዋልና። በትላንትናው ዘገባችን በየመስሪያ ቤቱ ለሱ የሚታዘዙ ግለሰቦች ስለመኖራቸው ገልጠንላችሁ ነበር። ፍርድ ቤቱን ጨምሮ የባንክ አስተዳደሮች የሚወግኑት ለሱ እንደነበር አትሌቷም ትናገራለች። ከዚህ በኋላ ይህን ገንዘብን ማንም እንዳያንቀሳቀስ ብላ ከባንክ ስትወጣ እሺ ብሎ የሸኙት ሰዎች ገንዘቧን ለተወካዩ ያለምንም ጥያቄ ያወጡለት እንደነበር በሰይፉ በኢቢኤስ ላይ ተናግራለች። በሌላኛው ወገን ደግሞ የአቶ ታደለ ቤተሰብ ነኝ ያለው ግለሰብ ጉዳዩ በተቃራኒ ነው። ወንድማችን ያልታሰረበት እስር ቤት የለም። በውሸት ክስ ሲንገላታ ኑሯል። አንድ ሰው እንኳን ሊሸከመው በማይችለው ክስ ሲከሰስና በሐሰት ምስክር ሲንገላታ ነው ይኖረው ይላል። አሁንም እውነት ከወዴትኛው ጎን ናት? ምርመራችንን

የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዚዳንት አትሌት መሠረት ደፋር ስለ ጉዳዩ ስትናገር አትሌት ገለቴ ቡርቃ ከመጀመሪያው ጀምሮ የገጠማት ችግር ተነግሮ የሚያልቅ አይደለም ስትል ጉዳዩን በቅርብ እንደምታውቀው ምስክርነቷን እንደ ወዳጅም እንደ ባለስልጣንም ሆና ተናግራለች። ለሀገሯ ይህንን ያህል ዋጋ የከፈለች አትሌት ከ2010 ጀምሮ የገጠማትን ችግር ለመፍታት በፍርድ ቤት ስለ መንከራተቷ በቅርብ ታውቃሉ ያለችው የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዚዳንት አትሌት መሠረት ደፋር ህግ ለዚች የሀገር ባለውለታ ትክክለኛውን ፍትህ እንዲሰጣት እጠይቃለሁ ብላለች። ታዲያ ባለቤቷ የተባለውን ሀብትና ንብረት ካልሸጠ ከ2010 ጀምሮ ፍርድ ቤት የተመላለሰችበት ጉዳይ ከወዴት ነው? የባል ወገን እንደሚለው ባሏን በሐሰት ክስ ለመወንጀል ወይስ ንብረቷን ለማስመለስ? የባል ወገን ነኝ ያለው ግለሰብ በተደጋጋሚ ለሁለቱ ትዳር ሽምግልና ተቀምጦ እንደሚያውቅ ይናገራል። ነገር ግን በዚህ ሁሉ ጊዜ ስለ ገንዘብና ስለ ንብረት አንስታልኝ አታውቅም፣ የምትነግረን ቅን የባልና የሚስት ችግሮችን ብቻ ነበር ይላል። አረ እንዳውም አብረው በነበሩበት ጊዜ ወንድማችን የገንዘብ እጥረት ሁሉ ይገጥመው ነበር፣ ምክንያቱም ገንዘብ አያያዝ ላይ ገለቴ ጠንካራ ስለሆነች እንደሆነም በጊዜው ሽማግሌ የነበርኩ የሚለው የባል ወገን ጉዳዩን ለማስረዳት ይሞክራል። እናቱን ለማግኘት እንኳን ጊዜ አትሰጠውም የሚለው የባል ወገን ሀሳብ እንዳለ ገለቴ በሰይፉ ሾው ላይ እናትና ቤተሰቡን ከክፍለ ሀገር አምጥቼ ከብርጭቆ ጀምሮ ሙሉ የቤት እቃ ሟርቼ የቀድሞ ጠቅላይ ሚኒስተር በሰጡኝ የሽልማ ት ቤቴ እንዲኖሩ አድርጌ ነበር ትላለች። ሁለት ለየቅል የሆኑ ሀሳቦች። ለህይወቱ ስለሰጋ የአትሌቷ የቀድሞ ባለቤት አቶ ታደለ ጸበል እስከ መሄድ ደርሶ ነበር ይላል የባል ወገን። ወዲህ ደግሞ ድንገት ከቤት ጠፍቶ ለውራት ከቆየ በኋላ አርፈሽ ተቀመጪ መኖር ከፈለግሽ ብሎ አስፈራራኝ። በዚያው ሰሞን ደግሞ የፍች ክስ ቀረበብኝና ተፋታን ትላለች አትሌት ገለቴ ቡርቃ። አትሌት ገለቴ በተደጋጋሚ የግድያ ሙከራ እያደረገብኝ ነው ስትል ተደምጣ ነበር። ዛሬ ደግሞ በባል ወገን አቶ ታደለም በተደጋጋሚ የግድያ ሙከራ ተደርጎበት እንደነበር ይናገራል። ይባስ ብሎ መኪናው በጥይት ተበሳስቶ ተመልክቻለሁ፣ የአይን ምስክር ነኝ ይላል ይሄ ግለሰብ። ፍርድ ቤቱ አሁን የቀረችኝን አንድ መኖሪያ ቤቴን እንኳን እንዳካፍለው ወስኗል እያለች በምባጅረት የተሞላችው ገለቴ ወዲ፣ ደግሞ ባለቤቷ ከኑሮ በታች የሆነ ኑሮ ነው የሚኖረው። ፍርድ ቤቱ ጉዳዩን አይቶ ወስኗል። አንድ ሰው ሹፌር፣ አንዱ ሰው ደግሞ አትሌት ስለሆነ የሚቀየር ፍርድ የለም ሲል የባል ወገን ውሃ በማያነሳ መክኒዮ ይሞግታል። ዝርዝሩን ስለማልናገር ነው እንጂ ስለሷ ብዙ አውቃለሁ እያለ የቀድሞ ባሏ የአቶ ታደለ ገብረ መድን ዘመድ ንግግሩን ይደመድማል። ወገነኝ ብሎ ብቅ ያለው ይህ የግለሰብ ከዚህ በፊት በማህበራዊ ሚዲያ ይታወቃል። በማህበራዊ ሚዲያ ሀገራዊ አጀንዳዎች ሲነሱ ህዝቡ በሙሉ ፍትህ ፍትህ እያለ ይጮኋል። ፖሊስም እርምጃ ወስዶ ተጠርጣሪውን ሲይዝ ሁሉም ተመስገን ብሎ ይቀመጣል። ግን ብዙም ሳይቆይ ማንነቱ የማይታወቅ ሰው ብቅ ይላል። እኔ የከሌ ዘመድ ነኝ፣ ምስኪን ነው፣ ምንም የለውም እያለ በሚገርም ለዛና በቅልጥፍና ይናገራል። ህዝቡም ነገሮችን ተሎ የሚረሳ በመሆኑ ወዲያውኑ አቋሙን ይለውጣል። ቅድም ፍትህ ጠይቅ የነበረው ህዝብ አሁን ደግሞ እረሱንም ስሙት ይላል አዎ የገለቴ ባል በጣም ምስኪን ነው ከገለቴ የወሰደውን ገንዘብና ሀብት በራሱ ስም ሳይሆን በጓደኞቹ እና በሌሎች ሰዎች ስም አስቀምጧል ይላሉ ጉርሻዎች በፌስቡክ ገጻቸው ይቀጥሉና ሞኝ ነው እሱ በግፍ የወሰደውን ሀብትና ንብረት በስሙ የሚያስቀምጠው ሲሉ ይጠይቃሉ ገለቴ በሩጫ ብቻ ያሸነፈችው በሚሊዮን ዶላር የሚቆጠር ገንዘብ ነው በብር ሲሰላ ደግሞ መጠኑ እጅግ በጣም ብዙ ነው ለዘመናት ስታለቅስ አንድም ቀን ወጥቶ ያልተናገ የተናገረ ሰው ዛሬ ምን ሊያገኝ ነው? ለዘመናት ሲያሰቃያት የነበረው ሰውን ባለትዳር ነበሩ፣ እነሱ መሃል አትግቡ ይላል። እውነት ግን ገለቴን የሚያውቃት ሰው አለ? እሷ እኮ ታላቅ አትሌት፣ ክብርና ዝና ያላት ሴት ናት። በዚህ ደረጃ ባትጎዳ ኑሮ ሲሉ ይጠይቃሉ። ክብሯንና ዝምታዋን ትታ ለኢትዮጵያ ሕዝብ እንደዛ እያለቀሰች ፍረዱኝ ትል ነበር። ምርመራው በደንብ ተጠናክሮ ሀብትና ንብረቱ በማን ስም እንደተመዘገበ ማን ያውቃል። የለፋችበትን ገንዘብ ከሀገር አሽሽተውም ይሆናል ይህን የሚናገር ሰው እጁ ካለበት ሲሉ እየጠየቁ ፍትህ ለገለቴ ይላሉ። አሁንም ጉርሻዎች በፌስቡክ ገጻቸው እንግዲህ የአትሌቷ የቀድሞ ባል አሁን በህግ ጥላ ስር ይገኛል። ህዝብ ያደመጠው የጥንዶቹ ታሪክ መጨረሻ ምን ይሆን? ውድ ሰክላ ቲዩብ ቤተሰቦች ለዛሬ ከሁለቱ ወገን የተነሱትን ጉዳዮች እያጣቀስን ለማየት ሞክረናል። በቀጣይ የሚከሰቱ አዳዲስ ነገሮችንም እየተከታተልን ወደ እናንተ እናደርሳለን። ታዲያ ቪዲዮ ስንጭን ቀድሞ ለእናንተ እንዲደርሳችሁ ሰከላ ቲዩብን ሰብስክራይብ ማድረግ እንዲሁም ቪዲዮ ላይክ ማድረግ አትርሱ። ሀሳብ አስተያየት ሲኖራችሁ ደግሞ በነፃነትና በጨዋነት ሀሳብ መስጫ ሳጥናችን ላይ ማስቀመጥ ትችላላችሁ። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።